ደግሞ ሴቶቹ እህድባቸዋለሁ የሆነ ቀን ጠብቆኝ የልብ የልብ ነው የምነግርልህ ጠብቀኝ። እናንተ ብቻ በውስጥ ሾክ በሉት በውስጥ ቴንኪ ዩ አባቴ። አዎ ቀላል ቀላል 29 ሌቭል ቀላል ተብሎ ይጻፋል። እንደው በሆነ ነገር ነው እንጂ ማስደንገጥ ቀላል ተብሎ በኮመንት ይጅባቸው ስለኛለች በነፃ ቁጭ ብላችሁ ላይ ነው መነገር አለባችሁ። አንዳንዴ እንደዚህ መነገር አለባችሁ። ለራሴ እኮ ነው አውቀዋለሁ። እኔ ራሴን አውቀዋለሁ። ለዲዲ በነፃ ሁለት ሳቅ እንደዚህ ነው። ክርስቶስ ያስፈልጋችኋል። ወንዶቻችሁ የሚኖሩት አሜሪካን ሀገር ነው። መብቱን መጠበቅ አለብሽ። እኔ አሁን እሄዳለሁ ሲል ሄር ነው። በቃ ሂድ። አልተመቻም ሂር። ጥሩውን ነገር ምንድን ነው? ልጆች እንርዳ ነው ማፖይ በቃ አድቫንቴጅ አትያዝ ልጆች ላይ እርዳ

ሄርኩ እኮ እኔም ካልተመቸኝ እንደዛ ነው። ላይፍ እንጂ ራስሽን ማሳመን አለብሽ። አባት ልጁ በርዝዴይ ላይ አስቀድሞ ነው ራሱ ፕሮግራም ማድረግ ያለበት። የልጄ በርዝዴይ ነው፣ በዚህ በዚህ ሰዓት እመጣለሁ። ተለያይተሽ ምትኖሪ ከሆነ ልጁን እንደዚህ በርዝዴይ እናከብርለታለን፣ በዚህ በዚህ ሰዓት እንደዚህ፣ ኬኩ መገዛት አለበት፣ ይሄ ነገር ያስፈልገዋል። ይሄ ነው አሁን ገንዘብ ያለኝ እንደዚህ መስጠት ነው። ራሱ ጊዜ ሰጥቶ ማድረግ አለበት። እኔ ደግሼ እኔ አዘጋጅቼ እና ለፎቶ ምለው ምን እራሴ አልነሳም እንደ ልጆቼን ይዤ እራሴ ልጆቼን ይዤን አልነሳም። እንደ ለመነሳት ምን አባቱ ወይ ነበረ እኔ ባዘጋጀሁት ነበረ ለመባል ነው የምጠራው ምን ብዬ ምን ብዬ? ብቻ ያኔ እኮ የበርዝዴይ አልነበረም ብዬ ብነግረው ይሻለኛል፣ ለልጄ ይሻለኛል። የስ፣ ይሄን የምታረጉ ሰዎች አላችሁ። ለዛ ነው የአበሻ ወንድን ሴቶች ያቀበጣችኋቸው እራሳችሁ ናችሁ። የአበሻ ወንድ እንዳያደረግም የአበሻ ወንድ ፍላወር አይሰጥም። ለምንድን ነው የአበሻ ወንድ አሁን ካሰማርሹ የሚማር አለ ብሎ ላይገባቸው ይችላል፣ ግን ጊዜ ይወስዳሉ፣ ማገዶ ይበላሉ። የስ ከዛ ውጭ ግን ያበሻውን ወንድ እኮ ባላንታይን ዴ አያውቅም። የአበሻ ወንድ እኮ ይሄን ነው አያውቅም ይላሉ። ለምንድን ነው ይሄን የማያውቁት? እራስሽ ፍላወሩን ገዝተሽ እራስሽ ጊፍትሽን ገዝተሽ ባሌ ገዛልኝ ስለምትይ ካልገዛልኝ። እውነቱን ነው ገዛልኝ። ድሮ ድሮ ገና ዴት እንደተደራረግን ሳንወንድ አየሽ። አንዳንዶች እኮ እንዲህ ነው የሚሉ። ለምን ብዬ ካልገዛልኝ ገዛልኝ አንዳንዶቹ ሴቶቹ ምን ያደርጋሉ? ያልገዛላትን እንደው የሆነች ፐርፊውም ገዝቶላትም አምጦ ከሆነ እሷ ትልቅ ግድንግድ ቦርሳ ትገዛና ቦርሳውንና ፐርፊውሙን ነው የሰጠኝ ትላለች። ያልሰጣትን ቡግ አድርጋ እኮ ነው። አልሰጣትም እሱ ይታወቃል። የአበሻ ወንድ ሂዶ እንደው ትልቅ የሰለጠነ እንደው የተማረ ካልሆነ በስተቀር አሁን እንዲያውም ሰልጥነው ኦንላይን ላይ ኦርደር ማድረግ ጀምረዋል። አስቀድሞ ያንንም ተገርፈው ነው በስንት ግድ እንጂ ንቅት ብሎ ምናምን እሱ ሂዶ ታየኝ እኮ ገዝቶ ሲመጣ፣ አቤት ቤት ቤት ቤት እናቴም እናቱ የሞተችበትና ሱቅ የሄደችበት እኩል ያለቅሳል አሉ። ለምን ይዋሻል? ለምን ይዋሻል? አይዋሽም። ከስንት አንድ አልቅሰሽ በዛ አንዲያውን ፕሮሚስ ያስገባሉ። በዛን ቀን ግን ምንድን ነው የምትገዛለኝ ብለሽ ፕሮሚስ ያስገብተሽው አስቦበት አቅዶበት በቃ ዳገት ሆኖበት ነው ሂዶ። ከገዛ ከገዛ ከገዛም እንደዛ ነው። እውነት ሲነገር ያማል። ያምሻል እንቅ ፍጥርቅ በይዘው አበሻ ፐርፊውም እና ኮርሳ ገዝተህላት ከምትመጣው ሁለት ፓውንድ ስጋ ገዝተህላት ትመጣ ይሻላል። ሁለት ፓውንድ ስጋ፣ ሁለት ፓውንድ ስጋ ገዝተህላት ትመጣ ይሻላል። ኧረ የለም ውሸት ነው። ትክክል። ይኸው ወንዱ ልጅ እንኳን እያለ ነው። ትክክል። የለም በቃ አለመዱትም፣ አለመዱትም ከጊዜ በኋላ እንለምዷለን እኛ ራሳችን። እነሱ ካልለመዱት አለመሰጠትን እኛ መልመድ አለብን። በቃ ካልገዛልኝ አልገዛልኝም። በተለይ እንደኔ ራሳችሁን ጨላ ምናምን ኑሮሽ ራስሽን ሆን የምታደርጊው አይገርምሽም? አይደንቅሽም? አይሞቅሽም? በቃ እኔ ምንም አይመስለኝም። ለምን ካለኝ የራሴ ማድረግ እንደምል ቢያረግብሽ ደስ ይልሻል፣ ግን ፑሽ አታረጊውም። ለምን አታረግም ብልሽ በቃ ራስሽ ገንዘብሽን አወጣሽ ሂደሽ ሾፕ ማድረግ ነው ታሴ ታውቁኝ አላችሁ አይጂ ላይ ያላችሁ ሰዎች፣ ደግሞ ራሴ ነው ገዝቼ፣ አንዳንዴ ራሴን ላስደስተው እላለሁ። በቃ አስደስተዋለሁ ራሴን በራሴ ማርያምን ነው የምላቸው። ለዛ ነው ነቃ። ደንገጥ በይ፣ ከበደን ቤት ውስጥ አስገምጠሽ ከብያት በይ፣ አስር የምልሽ። ጨላው ካለሽ አንቺ ማድረግ ትችያለሽ። ሂዶ ሀቱ እሱ ሂዶ መግዛት እንዲህ ብለን ስንናገር ታዲያ ማልቀስ፣ እየየየየየ ማረም። ሰጥሻለሁ ሂደሽ አልቅሽ። አሁን ይሄ ሪከርድ ተደርጎ ይፖሰታል። አቤት ሴቶቹ አድርገው ያለቅሱት እዛ አካባቢ ዛሬማ፣ ብዙ ቤት ተንኳክቷል። እ ትላለች በፌክ አካውንት ሂዳ አልቅሽ አልቅሽ፣ እነግርሻለሁ። እኔ እናንተ የበቃችሁኝ እኮ ከባሏ ጋር አስራ ምናምን ዓመት ኖራ ሜል ባክስ ወረቀት ላመጣ እጄ ቤቷ እሱ የለም አላውቀውም፣ ሜል ባክሱን አለች። ቤታቸው የራሳቸው ኦን የሚያረጉት ቤት ነው። እና ሜል ባክሱ ላይ አታውቅም የትኛው ቁጥር እንደሆነ። ቤቷ አለማወቅ ነውር ነው ልትሉኝ ትችላላችሁ። ቤት ውስጥ ቁጭ ብዬ ከባሌ ጋር እየኖርኩ አስራ ምናምን ዓመት ከልብሶቹ እንኳን አንዷ ልብስ ከጠፋች አውቃታለሁ። ጋይስ አውቃታለሁ። ያኔ ነው በቃ ቤት ውስጥ እንደምትኖሪ የምታውቂ አብረሽ እንደምትኖሪ ባልሽ እዚህ ላይ ተገጭቶ እዚህ ላይ ስክራች ተደርጎ እንዲያው ወንድ ልጅ ነው የሆነ ነገር ሲቆፍርም ሲገጥምም ተመቶ ሊሆን ይችላል። እንዲያው ምን ሆነ ነው ብላችሁ እንኳን አጠይቋቸውም እንኳን አጠይቋቸው ተጠይቋቸው አላችሁ። አጠይቁ አጠይቁ፣ እዩ። ባልሽን ካፍ እስከ አፍንጫው ማየት አለብሽ፣ በደንብ አድርግሽ ማየት። ለዛ እኮ ነው ቦይ ባልና ሚስት ተጣልተው ሰፈር ውስጥ ሲጣሉ እዚሁ አሜሪካ ነው የተደረገ ነገር ነው። እና እሱ ኢትዮጵያ ነበር። እሱ ሌላኛው ደግሞ እዚሁ ሰፈር አብሮ የሚኖረው ደግሞ ለካ ሚስቱን ያጫውትለት ነበረ እና ልክ ሰክሮ ያኛው ዝልፋፋ ነው ባልየው ሌላ ሀገር ሲመጣ ሚስት ሚስቴን እኮ እንዲህ ስታደርጋት ነበር ያለው። ሌላ አልጠጣሁ የኛው እዚህ ከኢትዮጵያ የመጣው ያኛው ከአሜሪካ ሲኖር የነበረው አብሮ ሴራ ሲሰራ ይሰራ እና ምን ታመጣ ነው አለ ያንደው የዋነ ፋይቶ ዝቤ ብሏል ውጭ ላይ ወጥተው እኮ ነው የስዶ ሲነግረው ሚስት ላይ ያለውን ምልክት ልንገር የስ ሚስትህን እንደክየላለሁ አለው አለ። እንደዚህ ብሎ ትዝ ሲለው የኛው ለካ ሚስቱ ላይ የሆነ ምልክት አለ። ለዛ ነው ተያዩ ተያይ። በጨለማ አጥፍተህ ሚስትህን ምን ማድረግ እንዳለበት አታድርግ። ለጥያቄ ምን እንደው እንድትበቁ ተያዩ ተያዩ ተያዩ። ዝም ብላችሁ ለመኖር ብቻ አትኖሩት እንዴ የሚስትህን ምልክት የውጭ ሰው ከነገረ የሞት ክነቱ ወንድ አይደለም። እይ ሚስትህን በደንብ አርግክ ወለደች ብለህ የምትጥል ወንድ ካለ ሚስትህን እያት። ምን ምን የመሰለች ሴት ልጅ ነው የሰጠችህ፣ ቁጭ ብለህ ማየት አለብህ። በደንብ አድርገህ አይንን ጨፍን አታድርግ። የምታውቀው ነገር ነው። ነቃ ደንገጥ ብለይ፣ ወንድነት እንዲነገር ከፈለክ እንዲ። ከጎረቤት ሚስታችሁ ምን ምልክት እንዳለው የሚነገራችሁ እኛ ላይ መጣችሁ የምትንቦጣረሩት ነገር ስ ምድረቡት ርፍ ባልሽንም ትክ ብለሽ እዩ። ከአፍንጫ እስከ ከንፈሩ ገላውን ውልቅ ሲያረግ ባል በቂታቸውን ሲሆኑ ያስጠላሉ ወንዶች፣ ኦፍኮርስ ያስጠላሉ። ግን እያቸው፣ ባልሽን እይ፣ በደንብ አርገሽ እይ። ወጦ ሲሄድ ከስራ ምንድን ነው ለብሶ ሄደ፣ አስታውሽኝን። ልጅሽ ከትምህርት ቤት ሲመጣ ባጉን ክፍት አርገሽ ምንድን ነው ያለው ብለሽ ፈልጊ። የውሃ ቧትላቸው ምናምን፣ ለማታ ለማታ መሄድ፣ ለጠዋት መሄድ ከሆነ ጠዋት ላይ አጥብሽ አስቀምጭ። ባጋቸው ላይ ምን እንዳለ ፈላልጊ። ልጆች ምን ይዘው እንደሚሄዱ አይታወቅም። ሲመለሱ፣ ትናንትና ለብሶት የሄደውን ሶስት ቀን ጃኬት እዛው ላይ እንዳስቀመጠው ጠዋትም ተነስተሽ አትስደጁ፣ ፈትሺ ፈትሺ፣ ልጆችሽን ቼክ አድርጊ። ከትምህርት ቤት ሲመጡ ምናቸው እንደተመታ፣ ምናቸው እንደተደረጉ፣ ምን እንደደረገ፣ ማን እንዳስቀየመው፣ ማን ቡሊ እንዳደረገው ጠይቂ። ልጅሽ ከትምህርት ቤት ሲመጣ ባልሽን ግጥጥ ፍጥጥ አድርገሽ እኝ ከድዱዩ ምን አይነት የወለቀ ጥርስ እንዳለ ካለም፣ ታይዋለሽ። መኖር ብቻ ትመጫለሽ። እኔ ለጉትርፍርፍርፍ ማለት ልጄ ቂጤ ባሌ ሚስቴ የኔ ሚስት እናቴ ናት። በዚህ ወጥቶ በዚህ ወርዶ ብናያችሁስ? እኛ ነው ስለ ሚስቶቻችሁ እየነገርናችሁ ያለ። ወንዶቹ ነው እየነገሯችሁ ያለ። ስለ ሚስትክ ይሄን ነው የምነግርህ እያንዳንድክ። ባልሽ ወጥቶ ሲሄድ ከስራ ባላገር ትይኛለሽ። እኔ ባላገሯ ነው ቤትሽን እየነገርኩሻለሁ፣ እያንኳኳሽ ቀይ ቲሸርት ለብሶ በጥቁሩ እዛችኛው ገርል ፍሬንዱ ላይ ጥሎ ሲመጣ ያኔ ታውቂያታለሽ። ማሜ ለካ ያለችው እውነት ነው ትኛለሽ። እዩ ባልሽን በደንብ ጠዋት ወጦ ሲሄድ ምን ለብሶ እንደሄደ ተከታተይ ተከታተይ። ከዛ ወጦ ሲሄድ ልብስ ለመሸከፍም አያስፈልገውም። ጥሎት ሄደ ስቲ ብዙ ያስቀመጠው ልብስ አለ። ሌላ ቦታ ሌላ ቦታ ብዙ ያስቀመጠው ልብስ አለ። ይህን ነው ምነግርሽ።

ታችን ንርሷል ምትሉ አንጀታችን ንርሷል እያላችሁ ጻፉ። ከታች አንጀታችን ንርሷል እ ትዳር ፈጥቷል። እነሱ ስለ ትዳር አስተያየት እንዳይሰጡ ሚሉነ ነገር እንሰጣለን። ማን አባታችሁ ነው እናንተኛ የምታስቆሙን? አንጀታችን ርሷል እያላችሁ እንዴ፣ የአንጀታችን የመራስ ፕሮግራም ይኑረን እዚህ ቤት እያላችሁ ሌላ ቀን ጻፉ። አይ ያንጀታችን የሚርስበት ቀን ቀን መኖር አለበት። እንደዚህ ቤታችሁን ነው የምናንኳኳው ከዚህ በኋላ ትዳር ጥሩ ነው እያሉ እኛ ያወዘጋጉናት እንዲ እምረልጋጋ እኛ መች ትዳር መጥፎ ነው አለ። ትዳር ጥሩ ካልሆነ መለያየት በሚለው ማመን አለብን። ጥቂት እኮ ነው ማሜ። እግዚአብሔርን ኦነስሊ በጣም ብዙ ሰው ነው የሚወድሽ። የሚወድሽ እገዛለሁ አንቺ ጥቂቱ ነው። አዎ ያው ሁሉ ሰው ደግሞ አይወደድም። ከኛ በራሱ ኮንፊደንስ የለሽ አዎ እኔ የሚጠላኝ የምቀኛው በራሱ ኮንፊደንስ የሌለው የቅናት መንፈስ ያለባት የቅናት መንፈስ ያለባት ሴት ብቻ ነው የሚጠላኝ። ወይ በህይወቷ ደስተኛ ዳሴ እንደዛ ከሆነ እኔ እንደኔ አይነት ሴቶችን አደንቃለሁ። እንደ አንዳንዱ ደግሞ አይደለም። በቃ አንቺ ነቃ ደንገጥ ስትይ፣ አንቺ ስንት እኮ በቤቱ ፍዝዝ ጥንዝዝ ያለ ሰው እንዳለ ታውቂያለሽ። የፋይናንሻል ችግር ሳይሆን ገንዘብ ኑሮት ደስተኛ ቤት ውስጥ ጋይ ማርያም ሰው ደስታ የሚገኝ በገንዘብ ብቻ ይመስላቸዋል። አንዳንዱ በቃ ሰላም አውለኝ ብሎ ራሱ ይውላል። ምግቡ ሳይሆን ምግቡን ኢንጆይ የሚያደርገው ሰው አለ። በቃ ለራሱ ኮፊውን አቅርቦ በሰላም ኢንጆይ የሚያደርግ ሰው አለ። ቅድም ስታወሪ አንቺ የሆነ እንትን ማለት ነው ከባላችሁ ጋር ስትጣሉ አሁን ለሶስት ቀን አራት ቀን ምናምን የምታኮርፉ ሰው አላችሁ። እኔ ያልችል ብጣላ እንኳን አብሬ ነው ማድረው ምናምን ስትል ማርያምና እኔ በጣና ማብሬ እንተኛ እስና አይገርምሽም? አይ አም ዘ ሴም እኔ አልችልም፣ ማፍራት አልችልም። እና አይ ዋዝ ላይክ ሰርፕራይዝ እንደዛ ስትይ እኔ ይሄ እኔ ብቻ ባህሪ ነበር እራሱ የሚመስለኝ ተጣልቼ አኩርፌ ማደር አልችልም። ብትጣላም አብሬ ታድራለሁ እንጂ ደግሞ ትንሽ ቆይቼ ራሴው ታረቃለሁ እንጂ። ይሄ አኩርፎ ማሳደር ምናምን አልችልም አልችልም። በጣም ነው የሚሆን ማረቱና ቸው ደግሞ እንሰጣው ነው ሚላለ ልክ ለሱ ብቻ ስፔሻል ነገር እንደሆነ ማረግ ደግሞ ከአይጠበቅብሽ ምትይ አዲስ ነገር ወደሽ ፈቅደሽ ከተገባሽ ምን ሊዱሻ ይግፋሽ ይላል